ዓለም ላይ በጣም ብዙ መገፋት መወገዝና ማዕቀብ የደረሰባት ሀገር፣ ከአርባ ዓመት በላይ ከሌላው ሀገር ጋር እንዳትገናኝ፣ እንዳትሸጥ፣ እንዳትገዛ የተደረገች የተገለለች ሀገር፣ ከሶስት መቶ በላይ ድሮንና ሚሳኤል ስትተኩስ አስቡት። ኢራን የጽናት ምሳሌ ናት። ፈተና፣ መገፋት፣ መወገዝ ያልበገራት ሀገር። በሌላ በኩል ደግሞ ትንሽዬና ደቃቅ ሀገር ነገር ግን ከኋላዋ ሀያላንና ግዙፍ ሀገራትን ያሰለፈች ማስተር ኦፍ ኢንፍሉዌንስ ወይም የተጽዕኖ ምሳሌ እስራኤል። ስለ ሁለቱ ሀገራት ግጭት ብዙ ነገር እየተባለ ነው። እኔ ግን የማወራው ስለ ሚሳኤል አይደለም፣ ስለ ፖለቲካ አይደለም። በጣም ፓወርፉል ስለሆነ ህይወትን ስለሚቀይር ስትራቴጂ ነው፣ ወይም ህይወት ላይ ስለማሸነፍ ጥበብ ነው። እኔ በጣም ትልቅ የህይወት ትምህርት ካስተማሪ መጽሐፍቶች አንዱ የሮበርት ግሪን ደሰርቲ ስትራቴጂስ ኦፍ ዋር የሚለው ወይም 33ቱ የጦርነት ስትራቴጂዎች የሚለው መጽሐፍ ነው። ይህ መጽሐፍ ላይ ስለ ጦርነት ነው፣ ስለ ጦር ሜዳ ጀግንነት ነው፣ ስለ ብልጠት፣ ስለ ፖለቲካ፣ ስለ ፓወር ነው። አንተ ብልጥ ከሆንክ ግን የህይወትን ጦርነት እንዴት እንደምታሸንፍ ትማርበታለህ። ታሪክ ስታነብ ብልጥ ከሆንክ የራስህን ታሪክ ለመቀየር ትጠቀምበታለህ። የዛሬ ፖለቲካ የነገ ታሪክ ነው፣ ወይም በሌላ አነጋገር ታሪክ ማለት ያደረ ፖለቲካ ነው። ስለዚህ ብልጥ ከሆንክ ታሪክ ስትሰማ፣ ፖለቲካ ስትሰማ፣ ወይ ስታነብ፣ ስታይ፣ እኔ ለህይወቴ ምንድን ነው የማገኘው፣ ለህይወቴ ምን ይጠቅመኛል ማለት አለብን? ስለ ሁለቱ ሀገራት እናወራለን ለማንም ቲፎዞ አንሆነ ነገር ግን ለራሳችን፣ ለህይወታችን፣ ለኑሯችን የሚጠቅመን በጣም ወሳኝ የህይወት ትምህርቶች ግን እንወስዳለን። እርግጠኛ ሆኜ ነው የምነግራችሁ፣ ይሄንን ቪዲዮ አይታችሁ ስጨርሱ ዓለምን የምታዩበትን መነጽር ትቀይራላችሁ። በየዓመቱ ከመቶ የ12ተኛ ክፍል ተማሪዎች 95ቱ ይወድቃል እነዚህ ልጆች ስለማይችሉ ወይ በተፈጥሮ ትምህርት ስለማይገባቸው አይደለም ተዘናግተው አላጠኑም ይሆናል ወይ ደግሞ አጥንተዋል ለፍተዋል ግን ፈተናው ከብዷቸዋል ሸውዷቸዋል ወይ ደግሞ በቀላሉ እንዲገባቸው አድርጎ የሚያስጠናቸው ስላላገኙ ትምህርት ጠልተዋል ምን ይሻላል ከ9 እስከ አስራ ሁለተኛ ክፍል ሁሉንም ትምህርት ከባዱንም ቀላሉን በሚገባቸው መንገድ አስጠንቱ፣ በጣም ብዙ ጥያቄ አሰርቱ። ከዛ ከክፍል ጎበዝ የደረጃ ተማሪ እንዲሆን፣ የ12ተኛ ክፍል ብሔራዊ ፈተናን ምርጡ ውጤት እንዲያመጡ፣ ዩኒቨርሲቲ እንዲገቡ፣ ብዙ ዋጋ የከፈለላቸውን ቤተሰብ እንዲያኮሩ የሚረዳቸው አንድ ነገር ግን አውቃል የሞባይል አፕሊኬሽን ነው። ፊውቸር ኤክስ ይባላል። ጉግል ፕሌይ ስቶር ላይ ያገኙታል። በኢንተርኔትም ያለ ኢንተርኔትም ይሰራል። እውቀትም ውጤትም በፍጥነት ያገኙበታል። ፊውቸር ኤክስ የመማሪያ አፕሊኬሽን። እስከመጨረሻው አብራቸውን ቆዩ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችኋን የደወል ምልክት መጫን አትርሱ። አሁን በቀጥታ ወደ ዛሬው አጀንዳችን እንግባ። ከኢራን እንጀምር። በፈረንጆቹ በ1979 እስላሚክ ሪቮሉሽን ወይም የእስልምና አብዮት ከተጀመረ በኋላ ኢራንና አሜሪካ ከአጋሮቿ ጋር ሆና ማዕቀብ መጣል ጀመረች። ማዕቀብ ማለት በሌላ አነጋገር ነዳጅ እንዳትሸጥ እንዳትገዛ። ነዳጅ ብቻ አይደለም፣ ሀገሪቷ ያላትን ምርት ወደ ውጭ እንዳትሸጥ፣ ከውጭ ደግሞ እንዳትገዛ፣ ምንም አይነት ቴክኖሎጂ እንዳታስገባ፣ መድኃኒት ሳይቀር ተከለከለች። ለ40 ዓመት የዚህን ዓለም ስልጣኔ እንድታይ እንጂ እንዳታገኝ ማግለል ማድከም ተፈጸመባት። በአጭሩ ኢራን ኋላ ቀር ሆና እንድትቀር የሚችሉትን ሁሉ አደረጉ። እስራኤል ጋር እንምጣ። ጂኦግራፊዋ በጣም ትንሽ ነው፣ ተጽዕኖዋ ግን በጣም ትልቅ ነው። እንዴት ተጽዕኖ ፈጣሪ ሆነች ካላችሁ፣ እስራኤል ሎቢ ወይም የእስራኤል ድለላ እላችኋለሁ። ምን ማለት የመሰላችሁ፣ የአሜሪካ ፖለቲካ የሚሰራው በድለላ ነው። ቆንጆ አድርጎ መደለል የቻለ የፈለገውን ፖሊሲ የፈለገውን ህግ እንዲረቀቅ እንዲወጣ ከዛ እንዲፈጸም ማድረግ ይችላል። ስለዚህ ነገር በጥልቀት ማወቅ ፈልጋለሁ ካላችሁ እስራኤል ሎቢ የተሰኘ የፕሮፌሰር ጆን መርሻይመር እና ከጓደኛው ጋር የጻፉትን መጽሐፍ ማንበብ ትችላላችሁ። በነገራችን ላይ ፕሮፌሰር ጆን መርሻይመር በእንደዚህ አይነት ጉዳዮች ላይ የሚገራርሙ ትንታኔ የጻፈባቸው አርቲክሎች አሉ፣ ቪዲዮዎች ዩቱብ ላይ ሌክቸሮች አሉ። ይሄ ፕሮፌሰር በጣም የሚገርም ትንቢት ሁሉ የሚናገር ሰው ነው። ለምሳሌ ዩክሬንና ራሽያ እንደሚዋጉ ከአስር ከአስራ አምስት ዓመት በፊት ትምህርት ቤት እያስተማረ ሌክቸር ላይ ተናግሮ ነበረ። አሁን ኢራን የምደርስበትን ኢራንና እስራኤል የሚገቡበትን እንደማይቀር ተናግሮ ነበር እና አሁን እሱ ያላቸው ነገሮች ሲፈጸሙት ታያላችሁ። በጣም የሚገርም የፖለቲካ ሳይንቲስት ነው። እንደውም ዓለም ላይ በጂኦፖለቲክስ በሂስትሪ በፓወር ፖለቲክስ ትልቅ ፕሮፌሰር ነውና ቺካጎ ዩኒቨርሲቲ ውስጥ ነው የሚያስተምረው። እሱና ፕሮፌሰር ጀፍሪ ሳክስ ብትከታተሏቸው በጣም ሪኮመንድ አደርጋቸዋለሁ። ሶ ወደ ጉዳያችን እንመለስ። ስለዚህ እስራኤል ሎቢ ምን ማለት ነው ወይም የእስራኤል ድለላ ምን ማለት ነው ካላችሁ ቁልፍ የሚባሉ ሰዎችን በገንዘብህ ወይ ደግሞ በማስፈራሪያ ትደልላለህ ማለት ነው፣ ወይም የምትፈልገውን ታስፈጽማለህ። ካሮት ኤንድ ስቲክ፣ ካሮት ማለት እሺ ለሚልህ ካሮት ትሰጠዋለህ። ስቲክ ማለት ደግሞ እምቢ ለምልህ በዱላ ትገርፈዋለህ ማለት ነው። ሶ የአሜሪካንን ፖለቲካ ቆንጥጠው ለመያዝ እሺ የሚላቸውን የምክር ቤት ተመራጭ ፓወርፉል ሰው ስልጣን ላይ ያለ ሰው በገንዘባቸው ሎቢ ያደርጉታል፣ ይደልሉታል። እምቢ የሚለውን ደግሞ በማስፈራሪያ ያስፈራሩታል። ስለዚህ እምቢ አይልም ማለት ነው። ስለዚህ የአሜሪካንን ሪፐብሊካኖች ወይም ዲሞክራቲክ ፓርቲዎችን ለመደለል ደግሞ ትልቅ በጀት ወይም ካፒታል ያስፈልጋል። የአሜሪካ አይሁዶች ደግሞ በሀብት ጉዳይ በገንዘብ ጉዳይ አይታሙም። አሁን ራሱ ፎርብስ ሊስት ላይ ገብታችሁ የዓለም ቶፕ አራት መቶ ባለሀብቶች ብታዩ ከአራት መቶ ቢሊዮነሮች ውስጥ መቶዎቹ አይሁዳውያን ናቸው። መቶ ቻይናውያን ወይም መቶ ህንዳውያን አታገኙም። በህዝብ ቁጥር አደለም። ጀስት ዲአር በቃ በጣም ኤክስትራኦርዲነሪ በሆነ ወይ በጣም ሰክሰስፉል ናቸው ዓለም ላይ። ከዛ ደግሞ ለምሳሌ ትልልቅ ኮርፖሬት ካምፓኒዎችን ማየት ትችላላችሁ። ፌስቡክ ወይም ሜታ፣ ጉግል ወይም አልፋቤት፣ ኦራክል፣ ማይክሮሶፍት፣ ስታርባክስ፣ ዴል፣ ብላክሮክ፣ ብላክስቶን፣ ሆም ዴፖ ጎልድማን ሳክስ፣ እነዚህ በሙሉ ትልልቅ ካምፓኒዎች በእነሱ ትልልቅ ሼርሆልደር የያዙባቸው ናቸው። ሲኢዎቹ ወይ ደግሞ ባክ ላይ ያሉት ኤግዚኩቲቭ ቦዲዎቹ ወይም ደግሞ ቦርድ ሜምበሮቹ አይሁዳውያን ናቸው። ሶ አለምን ይዘውራሉ ማለት ነው። ብላክ ሮክ ብቻውን እኮ 10 ትሪሊየን በላይ የሚገመት አሴትን ማኔጅ ያደርጋል። ይሄ ማለት 10 ትሪሊየን እኮ ማለት በቀላሉ ካሰባችሁት ከአለም አሜሪካ አንደኛ ናት አይደል? ወደ 36 37 ትሪሊየን ቻይና ሁለተኛ ናት። አ 27 ትሪሊየን ደን ሶስተኛው ሀገርን እንኳን 10 ትሪሊየን አይሞላም። ሶስተኛው ኢኮኖሚ ብላክሮክ የሚባለው ካምፓኒ ብቻውን የዓለም ሶስተኛ ኢኮኖሚ መሆን ይችላል። 10 ትሪሊየን ዶላር የሚያንቀሳቅስ ካምፓኒ ነው። ይህ ማለት በእነማን ነው የተያዘው? በአይሁዳውያን የተያዘው። ስለዚህ እነዚህ ባለሀብቶች ገንዘባቸውን ወይም እጃቸው ላይ ያለውን ሪሶርስ በሙሉ፣ ተጽዕኖአቸውን በሙሉ ፖለቲካል ፓወር ይገዙበታል። ስለ ገንዘብ እዚህ ጋር አንድ ነገር ላውራቸው። ባይ ዘ ወይ ቤዙ ላይ ፒራሚዱ መጨረሻ ላይ ስንሆን ገንዘብ የሚያስፈልገን ለመብላት፣ ለመጠጣት፣ ለመልበስ፣ ከዛ በኋላ ካደግን በኋላ ጎጆ ለመቀለስ፣ መኪና ለመንዳት፣ የተለያዩ ሌግዣሪዎችን ቅንጡ ነገሮችን ለመፈጸም ነው። ገንዘብ ያንን ዓላማ ካሳካልን በኋላ ቁጥር መሆን ይጀምራል። ቁጥር ሲሆን እኛንን ፐርፐስ የምንሰጠው ለምሳሌ ገንዘባችን ቀጣዩ ስቴጅ የሚሰጠን ምንድን ነው? የመኒ ፍሪደማችን ታይም ፍሪደም ይሰጠናል፣ ወይም የገንዘብ ነፃነት ይሰጠናል። የፈለግነውን የማድረግ የፈለግነውን ያለማድረግ ነፃነት ይሰጠናል። ታስ አልቲሜት ባይደዊ አልቲሜት ፋይናንሻል ኢንዲፔንደንስ ወይም የገንዘብ ነፃነት የሚሰጠን ጥቅም የፈለግነው እንድናደርግ ነው። በጊዜያችን በፈለግነው ሰዓት መስራት ከፈለግን አለመስራት ያንን ነፃነት ለማግኘት ባይዘ ጠንክረን የምንሰራው ለመስነፍ ነው። ባይዘ ምን ማለት ነው? ጠንክረ ከሰራ በኋላ የምትገነባው ካፒታል አንተ ከፈለግ አትሰራም፣ እንድትሰንፍ ያደርግል። ከፈለግ ደግሞ ጠንክረ ደግሞ ሌላ ካፒታል እንድትገነባ ያደርግል። ሶ ገንዘብ ከሰራ በኋላ ቢዝነስ ልትገነባበት፣ ሌላ ገንዘብ ልትሰራበት ትችላለ። ግን አልቲሜት ጎሉ ምን ይሆናል ማለት ነው ፍሪደም ይሆናል ማለት ነው። ደን ግን አንተ አምቢሺየስ ከሆንክ፣ በጣም ኢንተለጀንት ከሆንክ ደግሞ ገንዘብን ምን ትጠቀምበታለህ? ፓወር ትገዛበታለህ። ሶ ፓወር ማለት ኖውሌጅ ፕላስ ማኒ ነው ማለት ነው። ባጭሩ አይሁዶቹ ያደረጉት ይህንን ነው። የአሜሪካንን መንግስት ካፕቸር አረጉት። ስለዚህ ሪፐብሊካን ብሄድ ቢመጣ ዲሞክራት ብሄድ ቢመጣ በተለያየ ጉዳይ ሊጣሉ ይችላሉ። ለምሳሌ በኢሚግሬሽን ጉዳይ ወይም በስደተኞች ጉዳይ አንዱ ይውጡ፣ አንዱ ይግቡ፣ አንዱ ዜጋ ይደረጉ፣ አንደኛው ደግሞ ለምን ጭነን ለምን በአውሮፕላን አንመልሳቸውም ወደ ሀገራቸው ሊል ይችላል። በታክስ ጉዳይ ከፍ ይበል፣ ዝቅ ይበል ብለው ሊጣሉ ይችላሉ። በእስራኤል ጉዳይ ግን ሁለቱም በአንድ ቃል ይስማማሉ። እንደውም ለምርጫ ሲወዳደሩ እኔ የተሻለ ለእስራኤል እቆማለሁ ብለው ነው ምርጫ ላይ የሚቆሙት። ከዛ ውጭ ሀሳብ ማራመድ፣ እስራኤልን መቃወም፣ መክሰስ አይቻልም። እንደውም የሚመስላችሁ አንዳንድ ጊዜ የእስራኤልን ጫማ በላሰ ውድድር ነው የሚመስለው። የዲሞክራትና የሪፐብሊካኖች በእስራኤል ጉዳይ ሲከራከሩ ፎሬን ፖሊሲያቸው ላይ ሲያወሩ ስታዩ በቃ የእስራኤልን ጥቅም እኔ ለማስከበር የምችለው ሁሉ አደርጋለሁ ምናምን ይላሉ። ለምን መሰላችሁ? ከጀርባ ያለው ፈንድ የሚያደርጋቸው ፓወርፉል የሆነው ሰው ለእስራኤል እንዲቆሙ ስለሚያስገድዳቸው ነው። ስለዚህ በየዓመቱ አሜሪካ ለእስራኤል 3.8 ቢሊዮን ዶላር ትረዳታለች። በአጠቃላይ እስከ ዛሬ የረዳቻት ቢደመር ከ310 ቢሊዮን ዶላር ይበልጣል። እስራኤልን ከመደገፍ ሐሳብ ተቃራኒ መቆም አይቻልም። ተቃራኒ የቆሙ መሪዎች፣ የተለያዩ ሰዎች አሳሲኔት ይደረጋሉ ወይ ይገደላሉ ወይ ከስልጣን እንዲወርዱ ይደረጋሉ። ለምሳሌ ጆን ኦፍ ኬኔዲን መውሰድ ትችላላችሁ። ጂሚ ካርተርን መውሰድ ትችላላችሁ። እንደውም ጂሚ ካርተር ቱ ስቴት ሶሉሽን የሚባለውን በጣም ያራምዱ ነበረ። እስራኤልና ፍልስጤምን ለምን እንደ አንድ ሀገር ሁለቱም እንደተለያየ ሀገር አንቀበላቸውም ብሎ ዩኤን የሚያራምደውን ሪዞሉሽን እሳቸው በደንብ አድርገው ያስጠብቁ ነበረ። በዛ ምክንያት ጥርስ ተነክሱባቸው በቀላሉ ነው ከስልጣን ሁሉ እንዲወርዱ የተደረጉት። ስለዚህ የእስራኤል ደላሎች ዋና ስራቸው እና አላማቸው ምንድን ነው? አሜሪካ ከእስራኤል ጎን ሁሌም ትቆማለች። በምን ጉዳይ? በወታደራዊ አቅም፣ በገንዘብ፣ በዲፕሎማሲ ሁልጊዜ ጊዜ በእስራኤል ሳይድ ትሆናለች አሜሪካ የአሜሪካንን አስገራሚ የጦር ቴክኖሎጂ ሳትከፍል በነፃ ታገኛለች እስራኤል የኔቶ አባላት በጣም ወዳጅ የሚባሉ ሀገራት እንኳን ከፍሎ ነው የሚያገኙት በነገራችን ላይ አውሮፓን የሚጠብቃት የአሜሪካ የጦር ቴክኖሎጂ ነው ነገር ግን እነዚህ ሀገራት በነፃ ይህንን አገልግሎት አያገኙም ከጂዲፒያቸው ላይ ሁለት ፐርሰንት ወይ ከፍ ያለ ነገር ከፍለው ነው እንደውም በቅርቡ ትራምፕ የምትከፍሉትን ነገር ከፍ ካላደረጋችሁት አንጠብቃችሁም ብሎ እያስፈራራቸው ነበር እንደ ፖላንድ አይነት ሀገራት ከሁለት ፐርሰንት በአንድ ጊዜ አምስት ፐርሰንት ሁሉ ከጂዲፒያቸው ላይ ቀንሰው ለጦር መሣሪያ እየከፈሉ ነው። እስራኤል ግን በነፃ ነው የምታገኙ፣ አትከፍልም። ለምን? እስራኤል ሎቢ፣ የእስራኤል ደላሎች ከጀርባቸው ማናለ እንዳትረሱ። በጣም ሂዩጅ ካፒታል የሚያንቀሳቅሱ ካምፓኒዎች፣ ፓወርፉል አይሁዳውያን ባለሀብቶች አሉ። ስለዚህ በአጭሩ ለአሜሪካና ለዌስቱ እስራኤል የስለት ልጅ ናት፣ ኢራን ደግሞ የእናታቸው ገዳይ ያህል ጠላት ናት ማለት ነው። ስለዚህ ኢራን ምንም አይነት የጦር መሳሪያ ወይም ድሮን እንዳትገዛ ስትከለከል ምን አደረገች የራሷን ፈጠረች በቴክኖሎጂ የረቀቁ የጦር መሳሪያ ከውጭ እንዳታስገባ ስትከለከልስ ምን አደረገች የአሜሪካንን የጦር ቴክኖሎጂ ሪቨርስ ኢንጂነር አደረገችና ለራሷ ሰራች በቃ በቀላሉ የሚወረወርባትን ድንጋይ እየሰበሰበች ቤት እንደሚሰራ ሰው አስቧት ኢራንን የአሜሪካንን ድሮንና ሳተላይት እየሰለለች ሁሉ ለራሽያ መረጃ ትሰጣለች ከፈለገች ደግሞ ሂዝቦላን ሐማስን ሁቲን ትረዳና ፕሮክሲ ዋር ትከፍታለች፣ አቅሟን ታሳያለች። በአጭሩ ኢራን ስትከለክላት ራሷ ትፈጥራለች። ልታደክማት ስትሞክር ደግሞ ይበልጥ ጠንክራ ታገኛታለ። ጦር መሳሪያ ላይ ብቻ አይደለም። በነገራችን ላይ መካከለኛው ምስራቅ ላይ ኢራንን በናኖ ቴክኖሎጂ እና በስቲም ሴል ሪሰርች የሚበልጣት የለም። ዓለም በነሱ ተቃራኒ በነሱ ጀርባ ቢቆምም አልወደቁም። መርሳት የሌለብን ነገር እስራኤል በአሜሪካ ተጽዕኖ የቆመች ሀገር ብትሆንም በጣም ብዙ የቴክ ስታርታፕ ወይም የቴክኖሎጂ ስታርታፖች፣ በጣም ብዙ ቢዝነሶች ደግሞ ያሉበት ሀገር ነው። ለምሳሌ እስራኤል አይረን ዶም የሚባለውን ወይም የብረት ክዳን ወይም ከሚሳኤል ከድሮን የሚከላከል በጣም የሚገርም ቴክኖሎጂ ፈጥራለች። ኦፍኮርስ እስራኤሎች ነው የፈጠሩት። አሜሪካኖች ደግሞ ፈንድ አደረጉት፣ በገንዘብ ረዱት፣ ግን የአይሁዳውያን ፈጠራ ነው። በአጭሩ ግን እስካሁን ካወቅነው ነገር ምንድን ነው ከሁለቱ ሀገራት የምንማረው? ከኢራን የምንማረው በጣም ግልጽ ነው። መገፋት ያጠነክራል። የማታቆ የማትወድቅላቸው ቅላቸው ከሆነ ይቺ አለም ትገፋሃለች፣ ሰዎች ይገፉሃል፣ ስለ አንተ ክፉ ያወራሉ፣ መጥፎ ያወራሉ፣ አትችልም ይሉሃል፣ ነገሮች ይከብደሃል፣ ህይወት ይከብደሃል፣ ኑሮ ይከብደሃል። ነገር ግን ውስጥ በጣም ጠንካራ ከሆነ የማትወድቅ መልሳ የምትነሳ ተስፋ የማትቆርጥ ሰው ከሆንክ ታሸንፋለህ። እንደውም መገፋት ያጠነክርሃል። አንድ ልጅ ጠቢብ ሰው ጋር ሄደና አባቴ ሰዎች ጠሉኝ፣ ኑሮ መረረኝ፣ ህይወት ከበደኝ ሁሉም ሰው ሁሉም ነገር ገፋኝ አላቸው። ጠቢቡ ሰው መልሰው ልጄ፣ እባክህ በደንብ አልተገፋህም እንጂ ጥሩ ገፊ ብታገኝ ኖሮ በደንብ ትለወጥ ነበር አሉት። ችግር ሲመጣ፣ ነገሮች ባልጠበቀው መንገድ ሲሄዱ፣ ሲወሳሰቡ፣ ተስፋ አትቁረጥ። እንዴት ልለፈው ነው ብለህ ማሰብ ያለብህ አቁመ ሲየት ትደርሳለህ። ተስፋ ቆርጠስ ምን ታመጣለህ? ስለዚህ ችግር እንደውም ሊያጠነክረህ ነው የሚገባ። ከእስራኤልስ የምንማረው ምንድን ነው? ተጽዕኖ ፍጠር እንጂ ጥገኛ አትሁን። በነገራችን ላይ እስራኤል ተጽዕኖ ፈጥራ ነው እንጂ ያንን እገዛ የምታገኘው ጥገኛ ስለሆነች አይደለም። አሜሪካ እስራኤልን የምትረዳት ወይም የምታግዛት ስለምታሳዝናት አይደለም፣ ስለምትወዳት አይደለም። ወይም አንዳንድ ፖለቲከኞች እንደሚሉት የአሜሪካ የዲሞክራሲ አላይ ወይም የዲሞክራሲ ወዳጅ ወይም በቀላሉ ደግሞ በሚድል ኢስት ውስጥ የአሜሪካንን ፎሬን ኢንተረስት የምታስጠብቅ ሀገር እስራኤል ነች ስለሚሉ አይደለም። እውነቱ ይሄ አይደለም። እንዴት ነው ጋዛ በመንደዱ ህፃናት በመሞታቸው የአሜሪካ ኢንተረስት እንዴት ነው የሚጠበቀው? በፍጹም አሜሪካ እስራኤልን የምትረዳት የአሜሪካ ፖለቲካ የሚዘወረው በአሜሪካ አይሁዳውያን ገንዘብ ስለሆነ ነው ባጭሩ። ወይም አይሁዳውያኖቹ ገንዘብ ስላላቸው አቅም ስላላቸው ጠንካራ ስለሆኑ ነው በአጭሩ። ጠንካራ ካልሆንክ ማንም አይወድህም። ደካማ ከሆን ከተልፈሰፈስ ሁሉም ሊረግጥ ነው የሚፈልገው። ስትጠነክር፣ በራስህ ስትቆም፣ የሆነ ነገር ስትለውጥ፣ ህይወት ላይ ብርቱ ስትሆን ግን ሁሉም ከአንተ ጎን መቆም ይፈልጋል። ከአንተ ጋር መስራት ይፈልጋል። አብረን እንስራ ምላግዝ ይልሃል። እየተሳሳትክ ያጨበጭብልሃል። ዌስተርኑን ማየት ትችላላችሁ። ሚዲያ ማየት ትችላላችሁ። ሲኤንኤን፣ ቢቢሲ፣ ሲቢኤስ፣ ኤንቢሲ፣ ኤቭሪ የአውስትራሊያ፣ የአሜሪካ፣ የካናዳ፣ የእንግሊዝ ኒውስ አውትሌቶችን በሙሉ የምታዩ ከሆነ ማለት ነው በሙሉ ሁልጊዜም ከእስራኤል ጎን ነው የሚቆሙት። ጄኖሳይድ እየፈጸሙ እንኳን አይ፣ ራሷን ለመከላከል የምታደርገው ጥረት ነው። ሃማስን ለማጥፋት እኮ ነው። በዛ መሀል እኮ ልጆች ይሞታሉ። ለምሳሌ ሁለተኛው የዓለም ጦርነት እኮ ካያችሁ እኮ ልጆች ይገደላሉ እኮ በጦርነቱ መሀል፣ ያው ጀርመን ያለውን ናዚውን ለማጥፋት ስንሄድ እኮ ሂትለርን ለመግደል እኮ ስንሄድ እኮ በመሀል እኮ የጀርመን ሕፃናት ይሞታሉ። ምን እናደርጋለን? ይሏቸዋል። በነገራችን ላይ ቤንጃሚን ኔታንያ ወይም የእስራኤል መሪ ምንም ጥያቄ የሌለው ጄኖሳይደር ነው። ጫፍጫፊ ነው፣ ዘር አጥፊ ነው። ይህንን እኔ ሳልሆን የኢንተርናሽናል ክሪሚናል ኮርት ሁሉ ማዘዣ አውጥቶበታል። ታውቃላችሁ፣ ደቡብ አፍሪካ እዛ ድረስ ሄዳ ተካሳ ቤንጃሚን ኔታናው እንድያዝ ባለበት እንድያዝ ብሎ ኢንተርናሽናል ክሪሚናል ኮርት አውጥቶ ነበር መያዣ። እንደዚህ አይነት ነገሮችን ኢግኖር ነው የሚያደርጉት። ለምን ያር ሃይፖክራት፣ አስመሳዮች ናቸው ዌስተርኖቹ። እኛ አፍሪካውያን ከነ እስራኤል ከነ ኢራን ምንድን ነው የምንማረው? አያችሁ፣ ቴክኖሎጂን በጣም ማወቅ እንዳለብን ራሳችንን በጣም ማስተማር እንዳለብን። በነገራችን ዩኒቨርሲቲ ሃይስኩል ከተማር ነው በላይ አንድ መምህር ከሚያስተምረን በላይ ራሳችንን በዩቲዩብ በመጽሐፍ ማስተማር እንዳለብን። እስኪ ያስቡት፣ እነሱ ኢንተርኮንቲኔንታል ባሊስቲክ ሚሳይል ይተኩሳሉ። ያደገው ሀገር ይሄንን ያይና ሌላው ሀገር እንዴት አድርጌ እስራኤልን ላግዛት እኔም እኮ አንዳንድ ተወንጫፊ ሮኬቶችን ወይም ደግሞ ሚሳይሎችን ላግዛት እችላለሁ፣ ወይም ደግሞ እንድትመልስ የሚተኮስባትን እንድትመልስ ላድርጋት እችላለሁ ይላል። አንዳንዱ ደግሞ እንዴት የተሻለ ባለስቲክ ሚሳይል ስራ ይላል። የተለያየ ሀገር። እኛስ አፍሪካውያን፣ ኢትዮጵያውያን፣ አይ እስራኤልና ኢራን ተዋጉ፣ አሁን ነዳጅ ይወደዳል፣ ኑሮ ይወደዳል፣ ምን እንበላለን፣ ምን እናደርጋለን እንላለን። ለምን ሀሳባችን ከምግብ አላለፈም? እነሱ በልተው ጠግበው ፈጥረው ይዋጋሉ። እኔ መዋጋታቸውን እንደ ፖዘቲቭ ነገር አይቸው አይደለም። ስለ ነገ ነው። እነሱ ፊውቸርን እየኖሩ ነው። እኛ ወደ ኋላ ነን። እስራኤልን አይረን ዶም ይጠብቃታል፣ ወይም የብረት ክዳን ይጠብቃታል፣ ቴክኖሎጂ የፈጠሩት ቴክኖሎጂ ይጠብቃታል። አፍሪካንስ፣ ኢትዮጵያንስ የእስራኤል አምላክ ይጠብቃታል እንላለን። ከዚህ በላይ በጣም የሚያሳዝን ኋላ ቀርነት፣ ምስኪንነት የለም። ምን ልላችሁ ፈልጌ ነው? መንቃት አለብን፣ ራሳችንን ማስተማር አለብን። ኦፍኮርስ አፍሪካ ውስጥ ትልቅ የሊደርሽፕ ችግር አለን። ኢንኮምፒተንት የሆኑ ብቁ ያልሆኑ መሪዎች እንደሚመሩን ሪሶርሳችንን እንደሚያባክኑ ትክክለኛ ስራ እንደማይሰሩ ሚስ ማኔጅ እንደሚያደርጉ በቃ በቀላሉ በዌስተርኖቹ እንደሚጠመዘዙ አውቃለሁ። ነገር ግን ምን ማድረግ እንችላለን? መቀየር የምንችለው መጀመሪያ ራሳችንን ነው። ራሳችንን ስንቀይር ነገድሎች ይመጣሉ። እኛም ሊደርሽፕ ላይ ልንቀመጥ እንችላለን። አገር ልንቀይር እንችላለን። ታትስዋይ ጠንክረን ራሳችን ላይ መስራት ያለብን ራሳችንን ማስተማር ሙያ መያዝ ስኪልፉል መሆን ቴክኖሎጂውን በደንብ አድርገን መጠቀም መቻል አለብን። እስከመጨረሻው ስለተከታተላችሁ ስላደመጣችሁ፣ በጣም አድርጌ አመሰግናለሁ።